ሰላም ዩቲብታ የታታቸይ ዛሬም እንደተለመደ እናንተን የህልም ፍቺ ይዤ ላችሁ ቀርብ ያለሁኝ ከህልሞቹ በመቅደ ላይ ነኝ። እንድትከታተሉኝ ጋብዛችኋለሁ። ማስቀመጥ ትችላላችሁ። ለዚህ ቤት አዲስ እንዳረሱ የደውል መልክታውን ምርጫ ማየት አትርሱ ቪዩና ላይኩ በጣም የተለያየ ነው እና ላይክ አድርጉ ያው ለሌሎቹም እንዲደርስ ይጠቅማል ለዛ ሼር አድርጉ ላይክ አድርጉ አሁን ወደ እናንተ ልምፍት ወስዳችኋለን ቪዲዮ ሲረዝም ያው በማፍጠኛ እዩት ሀና ሰላም መቅዲ ሰላም በህልም ተሰልፈን ብዙ ሰው ነበረ ሰልፉ ላይ ጋዝ ለመግዛት ይመስለኛ እኔና የሆነች ልጅ የሰልፉ መጀመሪያ ነበርን ጀሪካን ይዘናል ከዛ ወደ መሀል እንገባል እገባለሁ ከዛ ደግሞ ተመልሼ ወደፊት እሆናለሁ። ከዛ ተራ ይደርሱ የሆነ ሰው ጋር ሄጄ ብር ከፈልኩት እና ቧንቧ ነገር መሰለኝ። ከዛ ቀዳው የኔንና አብራኝ የነበረችውን ልጅ እሷ ግን የለችም። ከዛ ቀዳሁትን ጋዝ ስቀምሰው ውሃ ውሃ ነው የሚለው ይቅርታ በሰቦች ችግር ለ እሺ የሆነ ነገር ተሰልፈን ካየን ያው የኛ ተራ የኛ ጊዜ እንዳልደረሰ ትንሽ መጠበቅ ያለብን ጊዜያቶች እንዳሉ የሚያመላክተ ነው። ከዛ ግን ደርሶች ስቀጂ ከቧንቧ ስቀጂ ያሹ ጀሪካ መቅዳት ራሱ መጨረሻ ላይም ውሃ ነው ውሃ ሆኖ የተሰማሽ፣ ስለዚህ ከልውሃ ነው የሚያመላክተው የሚያመላክተውና እንደሆነ የጠበቅሹ ነገር ጊዜው ደርሱ በሰዓቱ የሚሆንበት ሁኔታ እንዳለ የሚያመላክተች ነው። ያው ህልሃን ነው የሚያመላክተች። በጀሪካን ውሃ መሙላት ያንን ነው የሚያመላክተው። በጣም ቆንጆ ነው። ፍቅርተ ሰላም፣ መቅዲስ ስለምትፈችልኝ አመሰግናለሁ። እሺ እናት፣ ያየሁት ቤተ መቅደስ ውስጥ ሴቶች ወንዶች አሉ እና አንድ ሰው ስጦታ ነው ብሎ አዲስ የታሸገ የሞባይል ሲም ካርድ በመቶ ሃምሳ ብር ካርድ ያለው ለሁላችንም ባለንበት ይሰጠናል። ተቀበልን። ከዛ ከመቅደሱ ወጥቼ ከንፈሬ ስለደረቀ ብዬ ቻፕስቲክ እየተቀባው የቤተክርስቲያን ግቢ ውስጥ እየሄድኩኝ ኃይለኛ ፀሐይ ስነበር ዥንጥላ የት ነበር ልዘርጋ እያልኩኝ ያደረግኩበት ሳስታውስ ነቃምን። ይሆን አንደኛ ከስልክ ጋር የተያያዘ ነገር በአጠቃላይ እንትን ነው ጸሎትን ነው የሚያመላክተው። ሲም ካርዱ ደሳክ ከእግዚአብሔር ጋር ያለሽ እንትን ግንኙነት የሚያጠብቅ ጥላም፣ ያው ጥላ የቤታችን ከለላ ጥበቃን ነው የሚያመላክተው። ያው ስትፈልጊ ያየሹ ፀሐይ ደግሞ ጥሩ ጊዜን ነው የሚያመላክተው። መልካም የሆነ ጊዜን፣ ጥሩ ጊዜን የሚያመላክት ነው እና ጸሎት፣ በጸሎቶች መጠንከር ያስፈልጋል። ያንን ነው የሚያመላክትሽ። በጸሎቶች መጠንከር ያስፈልጋል። የማርያም የኔ ህልም እንዳትፈቺ ምልሻል መሰለኝ። ከክርስቲያን አይጠበቅም ሰው ማዳላት ተዝናለው በጣም ኧረ፣ ምን አመጣው? ሰው ማዳላት ምናምን አመን። እዚህ ጋር ምንም ማዳላው ነገር የለም እናት፣ ያየሁትን ያገኘሁትን ይፈታለሁ በእርግጠኝነት። ያንቺ ህልም ደግሞ በርካታ የተፈታ የማርያም ልጅ የፈታው ልጅ ይመስለኛል። ካልተፈታም ደግሞ ያው የምታስቀምጭበት ቦታ ነው የሚወስነው ነው። ለዛ ነው እንጂ ምንም የሚያዳላ ማዳለውም ነገር ለምን ምንም እንደዚህ አይነት ነገር ሊኖር አይችልም። እና የምታስቀምጭበት ቦታ ይወስነዋል። ለዛ ነው እኔ መጨረሻ የምለቀው ቪዲዮ ላይ አስቀምጦ የምለው ደጋግሜና እንደዛ አይደለም እናትዬው፣ አለፊ አለፍ አይደለም። ስላላየሁት ይሆናል ካልተፈታ ማለት ነው። ግን የተፈታም ይመስለኛል ያንቺ። የሚሆን አዲስ አበባ ነው የምትነሽና መስኪ። ለማንኛውም ማለት ነው ይፈታል እንደዛ አይነት ነገር ይላል። ሀና የድሮ ጓደኛዬ በተደጋጋሚ እኔ ቤት መጥቶ አንድ ከቤተሰብ ጋር አንድ ደግሞ ብቻውን እንጀራ ሲበላ ማየት ምንድን ነው? ሌላ ቀን ደግሞ እኔ ዳቦ ጋግሬ እየቆረስኩኝ ነበረ ፍራሽ ላይ ቁጭ ብለን ከወንድሜ ጋር እሱ ደግሞ ወንበር ላይ ነበረ። ከዛ ወንድሜ ዳቦ ትፈልጋለህ ብሎ ሲጠይቀው አዎ እሺ ይላል። ከዛ እኔም እሰጠው እሰጠው ዳቦ ላይ ጃም ማርማራታ እየቀባው ነበረ። ሱሪያ ቤቶች፣ ችግር የለውም። እሺ አንደኛ እንጀራ አብሮ መብላት ጥሩ የሆነ ግንኙነትን መልካም የሆነ ግንኙነትን ከሰዎች ጋር ያመላክታል። እንጀራ በረከትንም ነው የሚያመላክተው። ዳቦም ደግሞ በረከት ነው። እንደዛ በጣም ቆንጆ ነው። ሚላ ውዴ እኔን ፍችልኝ። ስለማበዛብሽ ይቅርታ። በህልም እናቴ ከቤት መጣሁ ብላ ትወጣለች። ታላቅ እህቴ ደግሞ ትተኛለች። ከዛ ከቤት ወጥቼ ወክ ላደርግ ብዬ እወጣለሁ፣ ግን ስወጣ እናቴ እህቴ አላወቁም። ከዛ አስፓልት አካባቢ ስደርስ የሆነ በዓል ነገር ነገር ነው። ሰው ሁሉ በየመንገዱ እየሳቀ እያወራ እየተጫወተ ነው። የሚጨፍሩም አሉ። አስፓልቱም ተዘግቶ በቃ ልክ እንደ ጥምቀት መንገዱ ሰው በሰው ነው ከዛ በእግሬ ለመሄድ እያሰብኩኝ ትቼ በባጃጅ እሄዳለሁ። ግን ባጃጁ የሚሄደው ወደ ማላቀው ቦታ ነው። የሆነ መንገድ ላይ ስንደርስ መንገዱ በውሃ ተሞልቷል። ሰዎች እየዋኙ ምናምን ነው የሚወጡት። እኔ ደግሞ ባጃጁ ውስጥ ነኝ። ውሃው አልመካኝም። ከአጠገቤ የነበሩ ሰዎች ዋና አትችይ ምናምን ብለው ሲስቁብኝ እፈራ እና እወርድ ወርድ ብዬ ጎርፍ ሳይነካኝ ደረቅ ቦታ ላይ እወርዳለው ግን ቦታው አላቅም። ከዛ አንድ ተለቅ ያለች ቀይ ሴትዮ ስትመጣ ያለሁበት ቦታ እጠይቃት አለው። ከዛ ከናዝሬት እንዳልወጣው እና የሰፈሩ ስም ትነግረኛለች ከዛ ፈርቼ እንደወረድኩ ብር እንደሌለኝ ምናምን እነግራታለሁ ግን ትንሿ ዋሽቻለሁ አለው። ከዛ የሰፈሬ ስም ስነግራት አቀባለው። ነይ ከኔ ጋር ትሄጃለሽ ብላ ትወስደኛ ያለች። ከዛ ባጃጅ የሚያዝበት ቦታ ስንቆም አንድ ረጅም ልጅ ብር ይሰጠበስባል። ከዛ አስር ብር አውጥ አውታ ትሰጠዋለሽ። ከዛ ታየኝ እና ወይ እረስቼው ነው ብላ ሁለት መቶ ብር አውታ ለልጁ ትሰጠዋለሽ ለእኔ ለመክፈል። ከዛ ባነንኩ። በድጋሚ ስላበዛውብሽ ቅርታ፣ አመሰግናለሁ። አንደኛ መንገድ የህይወት መንገድ ነው የሚያመላክተው፣ ህይወት ጉዞ ነው የሚያመላክተው። ግን መንገዱ ላይ የሺው እየሳቁ እየጨፈሩ ጭፈራ ምናምን የወጣ ጥልቀትን ነው የሚያመላክተው። ሳቅም ሐዘንን ያመላክታል። እና ያው ጸሎት ማድረግ ያስፈልጋል። በህይወት መንገድ የሚያጋጥም ነው የሚያመላክትሽ እና ባጃጅ ውስጥ ደግሞ ስቴጂ ማየትሽ ህይወትሽን ባላንስ አርገሽ መምራት እንደሚኖርብሽ የሚያመላክትሽ ነው። ወደ ማታቂያ ቦታ ሲወስድሽ ያው ለነገሮች ወይም ደግሞ ለምታደርጊያቸው ነገሮች አስተውለሽ ማድረግ እንደሚኖርብሽ የሚያመላክትሽ ነው። እንደገና ደግሞ ጎርፉም አልነካሽም፣ ቆንጆ ነው። ሲመጣ ለመግባባት ግጭትን ያመላክታል። ጎርፉ የሆን ነካሽን በጣም ጥሩ ነው። ቀይ ሴት ያው ቀይ ሴት በመቤት ትመስላለች እና ጸሎት አድርጊ ያው ነገሮችን በማስተዋል እንድታደርጊ ብር እንደሌለኝ ነግራትና ስስለ ሁለት መቶ ብር የምኞት መሳካትን ያመላክትሻል በጣም ቆንጆ ነው። ያው ለኔ እንትን እንድልበት ስትሰጠሽ ነው ያልሽ። ያው መቤቴ የትመስ በመቤቴ ተመሰላለች። ያው ሀሳብሽን በዛ እሁን እንደምታደርጊ ጸሎት በደንብ በማድረግ ያንን ነው የሚያመላክትሽ። እና ነገሮች የሆነ ነገር ከእንትን ከማለትሽ በፊት ያው በጸሎት እንትን ማድረግ ያንን ነው ያው ባለማስተዋል ይሁን ትን እንዳይለብሽ ጸሎት በደንብ አድርጊ። ያለ ነው። መቅደስ ሰላም። መቅዲ ሰላም። በህልም በጣም ትልቅ ገደል መሀል ላይ ቆሜ ልዝለል አልኩ ስጨነቅ ከዛ እያልኩ ስጨነቅ፣ ከዛ ከዚያ ላይ ዘልዬ ብወርድ ተሰባብሬ እሞታለሁ አልዘልም ብዬ አንድ የማውቀው የሰፈራችን ሰው አየሁ እና እርዳኝ አውጣኝ እያልኩ ጮኸኩ። እሱም አንድ ቀይ ሰውዬ አብሮት አለ፣ መቶ አወጣኝ። ከዛ ከገደሉ ስወጣ ብዙ እንቁላል አገኛለሁ እና የቆቅ እንቁላል ይመስለኛል። ከዛ እናቴ አብራኝ አለች ዳቦና ብስኩት አቅፋለች እና ቆላሉ እየተገረምን መጣ። ገደል አበሳ ጭንቀትን ነው የሚያመላክተው። ያው ያው ስጋትህን ነው የሚያመላክት። ብትሰበር እያልክ ስትጨነቅ ማየት አበሳ ጭንቀትን ነው የሚያመላክተው። ግን ከዛም ደግሞ። ቀይ ሰው አወጣኝ ነው ያልከው፣ ያው በቅዱስ ሚካኤል ይመሰላል ከአበሳ ጭንቀት መውጣትህን ነው የሚያመላክተው። ከዛ ደግሞ እንቁላል ደግሞ ገቢንም ውልደትንም ያመላክታል። በጣም ቆንጆ ነው። እናት ደግሞ ዳቦ ይዛን ያየኸው ብስኩትም፣ ጣፋጭ ነገር ሲሳይ ነው። ዳቦ በረከት ነው። በጣም ቆንጆ ነው። ያን ነው የሚያመላክተው። ሄርሜላ ውዴ፣ እኔን ፍችልኝ ነኝ። ስለማበዛብሽ ቅርታ። በእናቴ ከቤት መጣው ብላ ትወጣለች። ታላቅቴ ደግሞ ትተኛለች። ይሄን የተፈታ ምሳሌ ቢሊ ሰላም። መግዲ በህልም ሚዛን ላይ ከጓደኛ ጋር ስለካካየው፣ ከዛም የምፈልገው ኪሎ ደርሼ ይመስለኛል። ጓደኛ የተለካለች ከፍ ይላል የእሷ ኪሎ። አሁን አሁን እየተራራቅን ነው በውኑ ዓለም ቅርብ ተባብለናል፣ ቅርብ ተባብለናል። ኦኬ ኪሎ መመዛዘን ያላችሁበትን ሁኔታ ማነጻጸር ምናምን አይነት ነገር ነው እና ሁሉም በየራሱ መልኩ ነው እንትን ማለት ያለበት። ያው የአንዱ ሁኔታ ለአንዱ ለራሱ ነው፣ አንቺም የራስሽ ነው። ስለዚህ ቅር ተባብለናለሽ በመሀላችሁ የሆነ ክፍተት የፈጠረ ያንን ነው። ሁለታችሁ ወይ ፉክክር ምናምን ካለ ሁለታችሁ መሀል በዛ ምክንያት ሊሆን ስለሚችል ያው ያንን ነገር ማስተካከል ያንን ነው። ዮሴፍ መቅድን ሊነሽ እግዚአብሔር ይመስገን በሕልም ፍቅረኛ በሕልም ምሳ ይዛ ወደ ቤት ትገባለች። መንሰላሎክ የመሰላል ይዛ ወደ ቤት ትገባለች። አንድ ሰው ደግሞ ያግዛታል። በሆኑ ልጅ አይመቸኝም መቅድ አትለፊ በእናት ፍርችል መንሰላል

እብድ አገኘሁት። ምንድን ነው? አመሰግናለሁ። ሰላም። እሺ። ሌባ ያው በጋዱ ማለት የሆነ እቃ ምናምን ሊወስድ ነዋል። ያው ሌባ የሚገባው ያለን ነገር ሊወስድብን፣ እንደዚሁም በህልም ደግሞ አንደኛ የሞት መላክ ነው። እንደገናም ደግሞ የሆነ ነገራችንን ሊያመሰቃቅልብን፣ ያው ቤት ደግሞ በራሳችን ነው የሚመሰለው። ስለዚህ ዝብርቅርቅ አድርጎ ነው ግልብጥ ብጣ አድርጎ ነው ገብቶ ግልብጥ ብጣ አድርጎ ነው። ስለዚህ ህይወትህን ሊያመሰቃቅል ሊያመሰቃቅልብሽ የመጣ እንዳለ ነው የሚያመላክተው። ግን ያው ምንም ነገር ይዞ አለመሄዱ ጥሩ፣ ግን በጣም መጸለይ ያስፈልጋል። ያው ሌባ እቃ ይዞ ምናምን ከሄደ ደግሞ ጥሩ ስላልሆነ ማለት ነው። እንደዛው ግን ያው ይሄም አዘበር አድቆ ነው። ስለዚህ ህይወትን ለማመሰቃቀል የተላከ መንፈስ እንዳለ ነው የሚያመላክተው። ያንን ደግሞ ማሸነፍ የሚቻለው አንድና አንድ በጸሎት ነው። ጸሎት ማድረግ ያስፈልጋል። አዲስ ሰላም መቅ ሰላም በህልም እናቴ ታግታ ይመስለኛል እና አጋቾቿ ከፊታቸው ተንበርክኬ ስቅስቅ ብዬ እያለቀስኩ እየለመንኳቸው ከዛ ፈገግ ብለው ሲመለከቱኝ ነቃ። ባባገሽ ፍችልኝ። እሺ፣ ስቅስቅ ብለሽ ማልቀስሽ የምትደሰችበት ነገር እንዳለ ነው የአንቺን ውድቀት የሚፈልጉ ደግሞ እንደሚያዝኑ ነው የሚያመላክተው። ፈገግ ሲሉ ነው ያየሹ አጋቾች፣ አንቺን ውድቀትሽን የሚመኙልሽ ሰዎች እንደሚያዝኑ አንቺ ደግሞ የምትደሰች እንደሆንሽ ነው የሚያመላክትሽ። በጣም ቆንጆ ነው። እንደተመቻችሁ ተስፋ አረጋለሁኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ ሼር ማድረግ እንዳረሱ፣ የደቡብ ምልክቷ መጫን እንዳረሱ፣ አዳዲስ ይወጣ እንዲደርሳችሁ ማለት ነው። ያው የምታስቀምጡበትን ቦታ ያው እንደነገርኳችሁ መጨረሻ ምለቀው ቪዲዮ ላይ ቢሆን መልካም ነው። ምክንያቱም እኔ ያው ያለፍኩትን ቪዲዮ ወደኋላ መልሼ ስለ ቼክ ስለማላደርገው ለዛ ይሆናል ያለፍኳችሁም ይመስላችሁ እያየሁኝ ግን አለፍ ያደለም። ያው እንደዛ አድርጉ። ለዛሬ ይሄን ይመስላል። ላይክ ማድረጋችሁን ደግሞ አትርሱ። መልካም ጊዜ